በጀርመን ሀገር የጆብ ሲከር ቪዛ ለማግኘት የተቀመጡ መስፈርቶች አሉ። እነዚህ መስፈርቶች ምንድን ናቸው የሚለውን አስቀድመን እናያለን። የመጀመሪያው ብቁ የሚያደርጉ መስፈርቶች ተብለው ከተዘረዘሩት መካከል የሚገኘው ወደ ጀርመን ሀገር ለመግባት ቪዛ መጠየቅ ግድ የሆነበት የሶስተኛ ሀገር ዜጋ መሆን አለበት አንድ ሰው ሲያመለክት። ይህም ማለት ለምሳሌ ኢትዮጵያ ሆኖ ለዚህ ቪዛ ወደ ጀርመን ኤምባሲ ሄዶ ቢያመለክት ተቀባይነት ያለው አንድ መስፈርት የሚያሟላ ሰው ይሆናል ማለት ነው። ሁለተኛው በትንሹ አምስት ዓመትና ከዛ በላይ ከሄጄ ጀርመን ሀገር እሰራበታለው በምትለው ስራ የስራ ልምድ ሊኖርህ ይገባል። ተመልካቾችን በዚህ አጋጣሚ ይቅርታ ጠይቄ ማልፎ ነገር ምንድን ነው አንተ ወይም ማድረግ አለብህ እያልኩ የምናገረው ሁለቱንም ጾታ የሚወክል መሆኑን እንድትረዱልኝ ነው። ያው ለንግግር እንዲቀልኝ ብዬ ነው በዚህ መልኩ እየገለጽኩ ያለሁት። ስለዚህ አምስት ዓመት የስራ ልምድ እሰራበታለሁ በምትለው ሙያ ያስፈልጋል ማለት ነው። ለምሳሌ በአይቲ ሙያ ጀርመን ሀገር ሄጄ ስራ ፈልጋለሁ ብሎ አንድ ሰው ቢያመለክት የስራ ፈላጊ ቪዛ በአይቲ ሙያ ላይ ከትምህርት ዝግጅቱ በተጨማሪ የስራ ልምድ የአምስት ዓመት የስራ ልምድ ያስፈልገዋል ማለት ነው። ሌላው ያው ቪዛው የሚሰጠው ለስድስት ወር ስለሆነ በጀርመን ለሚኖርህ የስድስት ወር የቆይታ ጊዜ የምታርፍበት ቦታ ማረጋገጫ ያስፈልግሃል። ለዚህ ደግሞ በቂ የሆነ ለዛ የሚሆን ገንዘብ እንዳለህ ማረጋገጫ ማቅረብ አለብህ። ማረፊያ ብቻ ሳይሆን ለዕለት ተዕለት ወጪ የሚሆን ገንዘብ እንዳለህ ማረጋገጥ ያስፈልጋል ማለት ነው። ይሄ እንዴት ይረጋገጣል? በምን አይነት መንገድ በባንክ ወይስ በሌላ ቢለውን ወደኋላ ላይ በዝርዝር ነግራችኋለሁ። ሌላኛው መስፈርት የተረጋገጠ የትምህርት ማስረጃ ያስፈልጋል። አሁን ሄጅ የሰራበት አለው በምትለው የስራ ልምድህ አምስት ዓመት ይኑርህ አልና አይደለ፣ ያ የስራ ልምድህ መነሻ የሆነው የትምህርት ዝግጅት ይኖራል። ያ የትምህርት ዝግጅት ደግሞ የተረጋገጠ መሆን አለበት። የተረጋገጠ ሲባል በሀገር ውስጥ ከሚመለከተው አገል አካል ህጋዊ ተደርጎ የተሰጠህ መሆን አለበት እና በሚመለከተው አካልም እንዳስፈላጊነቱ አውተንቲኬት የተደረገ መሆን አለበት። ለምሳሌ በሰነዶች ማረጋገጫና በውጭ ጉዳይ ሚኒስቴር ኢትዮጵያ ውስጥ የትምህርት ማስረጃዎች እና ሌሎች ሰነዶች አውተንቲኬት ይደረጋሉ። እንደዛ የተደረገ መሆን አለበት። አንድ ሁለት፣ እዚህም ሀገር ጀርመን ሀገር ከሚገኝ ለዚሁ ጉዳይ ተብሎ ከተቋቋመ ቢሮ ወይ የትምህርት ዝግጅት ከጀርመን ሀገር ደረጃ ወይም ስታንዳርድ ጋር የሚመጣጠን መሆኑን ማረጋገጥ አለብህ። ያንን ማድረግ ከቻልክ የትምህርት ማስረጃ ተቀባይነት ይኖረዋል ማለት ነው። ስለዚህ እነዚህ መሰረታዊ መስፈርቶችን የምታሟላ ከሆንክ የሚቀጥለው ደረጃ ለስራ ፈላጊ ቪዛ ወይም ለጆብ ሲከር ቪዛ ምታመለክትበት ሂደት ይጀምራል ማለት ነው። ይህን ለማድረግ የመጀመሪያው የቪዛ ማመልከቻ ፎርሙ ታገኛለህ። እሱም በጀርመን ኤምባሲ፣ ለምሳሌ ዌብሳይታቸው ላይ አሁን ብትገቡ፣ እዛ ዌብሳይት ላይ በትክክል እያንዳንዱ ለየትኛው ቪዛ ነው የምታመለክተው የሚለው በዝርዝር ተቀምጦ በእያንዳንዱ ላይ ፎርም ታገኛለህ ማለት ነው። ስለዚህ እሱን ክሊክ በማድረግ ወደ ድረገጹ በመግባት የቪዛ ሴክሽን ላይ ክሊክ በማድረግ ለየትኛው ቪዛ እንደምታመለክት አድርገህ ፎርሙን ታገኛለህ። በዛ መሰረት ማመልከት ይቻላል ማለት ነው። ወይም ፎርሙን ወስዶ መሙላት፣ ፎርሙ የሚጠይቃቸውን ጥያቄዎች በሙሉ ዝርዝር፣ በጣም ብዙ ዝርዝር ነው። እሱን በጥንቃቄ መሙላት ያስፈልጋል። በሚሞላ ጊዜ በተቻለ አቅም ከእንደዚህ አይነት ጉዳዮች ጋር ልምድ ያለው ሰው ቢያማክር እና ምክር ብታገኝ ከእንዲህ አይነት ሰው ይጠቅማል። የፎርማ ሞላሉ ላይ ማለት ነው። ሁለተኛው ፓስፖርት ነው። የትኛውም ሰው ከሀገር ውጭ እንቅስቃሴ ሲያደርግ ወይም ጉዞ ሲያደርግ የግድ ነው የጉዞ ሰነድ ያስፈልገዋል። ይሄ ፓስፖርት የአገልግሎት ጊዜው ያላለቀ መሆን አለበት። ከጀርመን ሀገር ለምሳሌ የስድስት ወር ቆይታ ቢኖርህ፣ የስድስት ወር ቆይታ አጠናቀ ስትወጣ ቀሪ የስድስት ወር የአገልግሎት ጊዜ ያለው ቪዛ መሆን አለበት ማለት ነው። ለምሳሌ ቪዛህ የአንድ ዓመት ዕድሜ ያለው ቢሆን እና ጀርመን ብታመለክት ጀርመን ስድስት ወር ብትቆይ ቀሪ ያላለቀ የአገልግሎት ጊዜ ስድስት ወር አለው ማለት ነው ቪዛ። ስለዚህ በትንሹ ስድስት ወር የአገልግሎት ጊዜ ያለው ቪዛ ያለው ፓስፖርት መሆን አለበት። ሌላው የፓስፖርት ሳይዝ ፎቶግራፎች ናቸው። ከቪዛ ጋር በተገናኘ ምን አይነት ፎቶግራፎች ያስፈልጋሉ የሚለውን በቀላሉ በጀርመን ኤምባሲ ድረገጽ ላይም ማግኘት ይቻላል። ስታንዳርድ የፓስፖርት ሳይዝ ፎቶግራፎች ባጭሩ ያስፈልጋሉ ማለት ነው። ሌላው እንደ ሰነድ የሚቀርበው ወይም የሚዘጋጀው እንደ ሰነድ የምታዘጋጀው ወደ ቀጠሮ ከመሄድ በፊት ለቪዛ ቀጠሮ ከመሄድ በፊት እንደ ሰነድ የምታዘጋጀው በጀርመን ሀገር በሚኖርህ ቆይታ ጊዜ የምትኖርበትን ወጪ መሸፈን መቻልህን የምታረጋግጥበት ሰነድ ነው። አንደኛው የሆቴል ሪዘርቭ ያደረክበት ወይም ቦክ ያደረክበት ሊሆን ይችላል። ሁለተኛው ቤት ተከራይተህ የምትኖር ከሆነ አቅሙ ካለ ቤት የተከራየህበት የውል ሰነድ ሊሆን ይችላል። በዚህ ኢትዮጵያ ሊጠቀሙበት ይችላሉ ብዬ ማስበው፣ እዛ የሚኖር ጓደኛ ወይም ዘመድ እኔ ጋር መጥቶ ያርፋል፣ መስተንግዶ እኔ ጋ ነው፣ ምንም ችግር የለም ብሎ የግብዣ ወረቀት ወይም ኢንቪቴሽን ሲልክላችሁ እነዚህ እንደ ማረጋገጫ ሰነድ ተደርገው ይያዛሉ ማለት ነው። እንግዲህ ይህ ከማረፊያ ጋር በተገናኘ የሚያስፈልግ ሰነድ ሲሆን፣ ሌላኛው ለዕለት ተዕለት ወጪህ ደግሞ በጀርመን ሀገር ስትቆይ ትራንስፖርት፣ ምግብ ለመሳሰሉት የሚሆን ገንዘብ እንዳለህ የሚያረጋግጥ በዝግ አካውንት ወይም በብሎክ በብሎክድ አካውንት የተቀመጠ ገንዘብ ሊኖረህ ግድ ይላል ማለት ነው። ይሄም በወር በአማካይ ከ947 ዩሮ ገደማ ለስድስት ተከታታይ ወራት በዚህ የሚሰላ ገንዘብ በዚህ አካውንት መኖሩ መረጋገጥ አለበት። ወይም ደግሞ ግብዣ ያቀረበልህ ወይም ኢንቪቴሽን የላከልህ ጓደኛ ወይም ዘመድ የሚወጣውን ለአንተ የሚወጣውን ወጪ በሙሉ እኔ እሸፍናለሁ ብሎ ማረጋገጫ ሲሰጥ ያማረጋገጫም መቻል አለመቻሉ በሚመለከተው አካል ሲረጋገጥ በዛ አማካኝነት እንደ ዶክመንት ተይዞ ለቪዛ አፕላይ በምታረግ ጊዜ ከሚገቡ ዶክመንቶች መሀል ይቀመጣል ማለት ነው። የወጪ ጉዳይ በጣም በሲሪስ የሚታይ ነው። ሌላው የጤና መድን ሽፋን ወይም ኢንሹራንስ ነው። ከጉዞ ጋር በተገናኘ የሚሰጡ የጤና መድን ሽፋኖች አሉ። ይሄ መኖር አለበት። ይሄም ቀድሞ ኢንሹርድ ሆነህ ወይም የጤና መድን አግኝተህ ያሰነድህ ለማመልከቻ በምታቀርብት ጊዜ አብሮ እዛ ብትሄድ ብትታመም በመሳሰለው ጉዳይ ምንም አይነት የመድን ስጋት ወይም የኢንሹራንስ ስጋት የሌለብህ መሆኑ መረጋገጫ ነው ማለት ነው። ዶክመንት ተደርጎ ይቀርባል ወይም ይቀመጥና አንድ ላይ ከሌሎቹ ሰነዶች ጋር ለማመልከቻው ይቀርባል ማለት ነው። ሌላው ሁሉም የትምህርት ማስረጃዎችህ በተለይ እዛ ሀገር ሂጄ እሰራበታለሁ ከምትለው ሙያ ጋር የተገናኙቱ የትምህርት ማስረጃዎችህ እያንዳንዳቸው ተዘጋጅተው የዶክመንቱ አካል ሆኖ ይቀመጣሉ ማለት ነው። እና እነዚህ የትምህርት ማስረጃዎች ጀርመን ሀገር ከሚመለከተው የትምህርት ማስረጃን የሚያጣራ ቢሮ ከጀርመን ሀገር ደረጃ ወይም ስታንዳርድ ጋር የተመጣጠኑ መሆናቸው የተረጋገጡ መሆን አለባቸው። ይህንን በኦንላይን አፕላይ በማድረግ ዶክመንቶቹን በመላክ በሚመለከተው ጀርመን ሀገር ባለ ይህን ስራ በሚሰራ ቢሮ በማነጻፀር በጀርመን ሀገር የትምህርት ስታንዳርድ መሰረት ይሄ የትምህርት ማስረጃ ተቀባይነት አለው ወይስ የለም የሚለውን ታረጋግጣለህ። ስለዚህ ያ ተቋም ተቀባይነት አለው ብሎ ሰነድህን ካረጋገጠልህ በዛ የትምህርት ማስረጃ ጀርመን ውስጥ በሙያ ለመስራት ትችላለህ ማለት ነው። ይሄ ሌላኛው በጣም ወሳኝ ነገር ነው። የጀርመን የውጭ አገራት ትምህርት ጉዳዮች ቢሮ የሚባል አለ። በአብሪቬሽኑ ዜድ ኤቢ የሚባል ተቋም አለ። ይሄ ተቋም ማረጋገጥ ነው የሚሰራው። ከሀገር ውጭ ያሉ ከጀርመን ውጭ ያሉ የሚመጡ ሰዎች የያዟቸውን የትምህርት ማስረጃዎች ማረጋገጥ ነው የዚህ ቢሮ ስራ። ስለዚህ ለዚህ ቢሮ የትምህርት ማስረጃህ ይላክና በሀገሩ ስታንዳርድ ይሆናል አይሆንም የሚለው ማረጋገጫ ይሰጣል ማለት ነው። ሌላው የምታዘጋጀው በጀርመን አገር ስታንዳርድ መሰረት የተዘጋጀ ሲቪ እና የከቨር ሌተር የሚባለው ወይም የሽፋን ወረቀት ደብዳቤ የሚባለው ነው። የጀርመን አገር ሲቪ ስታንዳርድ ምንድን ነው? በቀላሉ ጉግል ተደርጎ ይገኛል። በዛ መሰረት በዛ ስታንዳርድ መሰረት ሲቪ ይዘጋጃል። ስለአንተ መሰረታዊ መረጃ ያለበት ይሆናል። ስም፣ የትውልድ ቀን፣ አድራሻ፣ የትምህርት ዝግጅት፣ የስራ ልምድ እና ሌሎች ተጨማሪ ሙያዎች ወይም ዝንባሌዎች ካሉ እነዛ እነዛ የያዘ ሆኖ ግን በሀገሩ ስታንዳርድ መሰረት የሚዘጋጅ ሲቪ መሆን አለበት። በተጨማሪም የምታዘጋጀው ከቨር ሌተር ለምን ለዚህ ቪዛ ማመልከት እንደፈለግ ቪዛውን ብታገኝና ጀርመን ሀገር ብትመጣ ምን ልትሰራ እንዳቀድክ የመሳሰሉ መሰረታዊ ጥያቄዎችን የሚመልስ ተደርጎ የተዘጋጀ ደብዳቤ ወይም ደግሞ ከቨር ሌተር መሆን አለበት። እነዚህ ከላይ የጠቀስኳቸው ሰነዶች ከተሟሉ አሁን በይፋ በአቅራቢያ ወደሚገኝ የጀርመን ኤምባሲ ሄደህ ማመልከቻህን ማስገባት ትችላለህ ማለት ነው። ሂደቱ የሚመጣው እዚህ ጋር ነው። ይሄን ማመልከቻ ግን የምታስገባው እንዴት ነው? ጀርመን ኤምባሲ ለቪዛ ቀጠሮ ለመያዝ በመጀመሪያ በኦንላይን ቀጠሮ መያዝ አለብህ። ያንን ቀጠሮ ካገኘህ በኋላ በተሰጠህ የቀጠሮ ቀን ይሆናል እነዚህን ሰነዶች በሙሉ ይዘህ የምታስረክበው እንጂ እንደው የሆነ ያልገባኝ ነገር አለ፣ እስኪ ጀርመን ኤምባሲ ሂጅ ልጠይቅ ብለህ ብትሄድ እና ብትጠይቅ የሚያናግር ሰው አይኖርም። ስለዚህ ለየትኛውም ጉዳይ ወደ ኤምባሲ ስትሄድ፣ የትም ሀገር የተለመደው ይሄ ነው በቅድሚያ ቀጠሮ ይዘህ በቀጠሮህ ቀን ይሆናል ማለት ነው። አስፈላጊውን ለቀጠሮህ የሚያግዙ ሰነዶች ይዘ ትቀርባለ። በዚ መሰረት ያስተናግዱሃል ማለት ነው። ስለዚህ አዲስ አበባ ያለው የጀርመን ኤምባሲ በኦንላይን ቀጠሮ ትይዛለህ። ቀጠሮ ለወራት የተራዘመ ሊሆን ይችላል። በቀላሉ ቀጠሮ ላይገኝ ይችላል። ኤምባሲው እንዳለበት የስራ ጫና ይለያያል። በቶሎም ልታገኝ ትችላለህ፣ ብዙ የስራ ጫና ከሌለባቸው። በተራዘሙ ጊዜያትም ቀጠሮ ሊሰጡ ይችላሉ። ስለዚህ አንዴ ቀጠሮ ማግኘት ሲረጋገጥ በቀጠሮ ቀን ቀደም ሲል የዘረዘርኳቸውን ዶክመንቶች በሙሉ ለጉዞ ያስፈልግሀል የተባሉትን ዶክመንቶች ወይም ለቪዛ ጥያቄው ያስፈልጓል የተባሉትን ዶክመንቶች በሙሉ ይዘህ መቅረብ አለብህ ማለት ነው። ይህን ከማድረግ በፊት ግን ያው የቪዛ ክፍያ ይጠየቃል። ያን የቪዛ ክፍያ ትፈጽምና በዕለቱ በቀጠሮ ቀን ስትቀርብ ያ ቪዛ ክፍያ የፈጸምክበትን ደረሰኝ አብረህ ከሌሎቹ ዶኪመንቶቹ ጋር ታያይዘዋለህ ማለት ነው። ከዚህ በኋላ እነዚህም በሙሉ ዶኪመንቶች ይዘህ በቀጠሮ ሰዓትና ቦታ ተገኝተህ ሰነዶችህን በሙሉ ለሚመለከተው የኤምባሲው ሰራተኛ ታስረክባለህ። በዚህ ጊዜ ከኤምባሲው ቃለ መጠይቅ ወይም ኢንተርቪው ሊደረግልህ ይችላል። ከዶክመንቱ በተጨማሪ ማለት ነው እና ዶክመንቱ አንድ ማረጋገጫ ሰነድ ሆኖ፣ በተጨማሪ ግን ከአንተ ጋር በሚኖራቸው ቃለ ምልልስ ሁለት ሶስት አራት ጉዳዮች ላይ ትኩረት ያደረጉ ጥያቄዎች ሊጠይቁ ይችላሉ። እነዚህ ጥያቄዎች ለምሳሌ በከቨር ሌተር ላይ የጠቀስካቸውን ጥያቄዎችን ያካተቱ ይሆናሉ። ለምንድን ነው ማመልከት የፈለግከው? ምን ልትሰራ አስበሃል? የመሳሰሉ ጥያቄዎች ይጠይቁሃል። በዛ ጊዜ አንተ መልስህን ትመልሳለህ ማለት ነው። ስለዚህ የቋንቋ ጉዳይም በዚህ አጋጣሚ ያጣራሉ ወይም ቼክ ያደርጋሉ ማለት ነው። ይሄ ማለት እንዳልኩት ባለፈው በሰራሁት ቪዲዮ ላይ እንዳልኩት ቢያንስ ኤ አንድ ወይም ኤ ሁለት የሚባለውን የጀርመን ቋንቋ ስልጠና መውሰድ እድል ያሰፋል፣ አድቫንቴጅ ያሰፋል። ጥቂት ወራት ጊዜ የሚፈጅ ስልጠና ነው። እሱ እዛው አዲስ አበባ ስድስት ኪሎ አካባቢ በሚገኘው የጎተን ኢንስቲትዩት የጀርመንኛ ቋንቋ ስልጠና ይሰጣል። እሱን ስልጠና በመውሰድ ያ የወሰድክበት የስልጠና ሰርተፊኬት የዶክመንት አካል ከሆነ እንደው የማግኘት እድልን ሊያሰፋ ይችላል። ምክንያቱም እዛ ሀገር ቢገባ ከማህበረሰቡ ጋር ለመነጋገር ለመግባባት አይቸግረውም ወደሚል ድምዳሜ ይወስዳቸዋል። ከዛ ውጭ ደግሞ የእንግሊዝኛ ችሎታህም የተረጋገጠ መሆን ስላለበት ያው የትምህርት ማስረጃ የሚቀርበው የተማርከውም የዩኒቨርሲቲ ትምህርቶች የሚሰጡትም ኢትዮጵያ ውስጥ በእንግሊዝኛ ስለሆነ ያው እንግሊዝኛ ትናገራለህ ተብሎ ነው የሚታሰበው። ስለዚህ ቃለ ምልልስ የሚደረግልህ ጀርመንኛ ከቻልክ በጀርመንኛ፣ ካልሆነ በእንግሊዝኛ ሊሆን ይችላል። እንግዲህ ለዚህ መዘጋጀት ያስፈልጋል ማለት ነው። ከዚህ በኋላ ቪዛ ውጤትህ እስኪመጣልህ ጊዜ ድረስ መጠበቅ ነው። ከዛ ያሳውቅሃል ማለት ነው። ቪዛ ካገኘህ ቪዛ አግኝተሃል የሚል ማረጋገጫ ይመጣልሃል። ስለዚህ የሚቀጥለው ደረጃ የሚሆነው ባለህ የቪዛ የመቆያ ጊዜ ውስጥ ወደ አሰብከው የጀርመን ጉዞ መግባት ነው። ጀርመን መጥተህ እንቅስቃሴ ትጀምራለህ። ጀርመን ከገባ በኋላ በሁለት ሳምንት ውስጥ በአቅራቢያህ በሚገኝ የሚመለከተው ጽህፈት ቤት ውስጥ መመዝገብና ለመቆያህ ጊዜ የሚሆን የመኖሪያ ፈቃድ እንደ መታወቂያም የሚያገለግልህን አመልክተህ ማግኘት አለብህ። አንድ ሁለት በስድስት ወር ጊዜ ውስጥ ያልተቋረጠ የስራ ፍለጋ ማድረግ አለብህ። ዝም ብለህ ለመዝናናት ወይም ቁጭ ለማለት ስላልሆነ የምትሄደው ስራ መፈለጊያ በተለያዩ አማራጮች ስራ ፍለጋ ላይ መሳተፍ አለብህ ማለት ነው። እና በስድስት ወር ጊዜ ውስጥ ያ ጊዜ ከመጠናቀቁ በፊት ተሳክቶልህ ሄደህ ስራ ካገኘህ ይሄኛው የስራ ፈላጊ ቪዛ ነው አሁን ያለህ። ወዲያው ግን ስራ ካገኘህ የስራ ቪዛ ወይም ወርክ ቪዛ የሚባለውን እዚሁ ጀርመን ሀገር ሆነ ማመልከትና የቪዛ ጊዜህ እንዲራዘም ማድረግ ትችላለህ ማለት ነው። ቪዛ ተቀባይነት ካላገኘ ግን ኤምባሲው ተቀባይነት ለምን እና ከዚህ በኋላ ምን ማድረግ እንዳለብህ ጭምር አስረድቶህ ይሆናል ማለት ነው፣ ቪዛ እንደተከለከልክ የሚነግርህ። እንግዲህ ከሞላ ጎደል ከስራ ፈላጊ ቪዛ ወይም ጆብ ሲከር ቪዛ ጋር በተገናኘ ያለው ሂደት እና መስፈርቱ ይሄን ይመስላል። ግልጽ ያልሆኑ ነገሮች ካሏቸው አሁንም በኮመንት መስጫ ቦታዎች ላይ ኮመንቶቻችሁን ልትሰጡን ትችላላችሁ። መልካም እድል።